ሰላም ጤና ይስጥልኝ። ዶክተር አለም ነኝ። የቦርጭ እድገት በጣም እያሳሰቦት ነው። በዛ ላይ ልብስ በሚለብሱበት ጊዜ ወደፊት እየወጣ የሰውነት ቅርጾን እያበላሸ ነው። ከምንም በላይ ደግሞ ይህንን ቦርጭ ለማጥፋት ስፖርት የሚሰሩበት ጊዜ የሎትም፣ እንዲሁም ያሉበት ሁኔታ ወይም የጤናው ሁኔታዎ ስፖርት ለመስራት የሚፈቅድሎት አይደለም። ስለዚህ በጭንቀት ውስጥ ኖት። ነገር ግን ሊጨነቁ አይገባም። ስፖርት መስራት ብቸኛው የቦርጭ ማጥፊያ መንገድ አይደለም። ሌሎች ስፖርት ሳይሰሩ ቦርጭን እንዲሁም ውፍረትን ለመቀነስ የሚረዱ ብዙ መንገዶች አሉ። በዚህ ቪዲዮ ስፖርታዊ እንቅስቃሴ ሳያደርጉ ቦርጭንና ውፍረትን ለመቀነስ የሚረዱ የተለያዩ ተግባራዊና ሳይንሳዊ ዘዴዎችን በሰፊው እንመለከታለን። ወደ መጨረሻም ሳናስበው የምናደርጋቸው ለቦርጭ እድገት ከፍተኛ አስተዋጽኦ የሚያደርጉ ጎጂ ልማዶቻችንን እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንደ ተለመደው ይህንን ቪዲዮ መመልከት ሲጀምሩ የላይክ ምልክቷን በመጫን ይጀምሩ። እርሶም ከቦርጭ ጋር በተያያዘ ያለውትን ሐሳብ በኮሜንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንድ አካል ይሁኑ። አዳዲስ ጠቃሚና ጤናነክ ቪዲዮዎችን ስንለቅ ወዲያውኑ እንዲደርስዎ የደወል ምልክቷን ይጫኑ። መልካም ቆይታ። ብዙ ሰዎች ቦርጭን እንዲሁም ውፍረትን ለመቀነስ ስፖርት መስራት ወሳኝ እንደሆነ ይረዳሉ። ነገር ግን በተለያዩ ከጊዜ ጋር እንዲሁም ከጤና ጋር በተገናኙ ምክንያቶች አማካኝነት ስፖርት መስራት የማይችሉባቸው አጋጣሚዎች ሊፈጠሩ ይችላሉ። በእንደዚህ አይነት ሁኔታ ውስጥ የሚገኙ ሰዎች ያለምንም ስፖርት መስራት ቦርጭን እንዲሁም ውፍረትን የሚቀንሱባቸው የተለያዩ ዘዴዎች ያሉ ሲሆን ከእነዚህም ውስጥ በመጀመሪያ የምንመለከታቸው ቦርጭና ውፍረትን ለመቀነስ የሚረዱ የውህዶች አይነቶችን ነው። ከእነዚህም ውስጥ የመጀመሪያው የውህድ አይነት ጤናማ ስብን ከፋይበር ጋር በመደባለቅ መጠቀም ነው። ይህ ውህድ ለክብደት መቀነስ በጣም ወሳኝ ከሚባሉት ውስጥ ሲሆን፣ ሁለቱም ንጥረ ነገሮች ለረጅም ጊዜ የጠጋብ ስሜት ስለሚሰጡ አላስፈላጊ የምግብ ፍላጎትን በመቀነስ የካሎሪ መቀበልን ለመቆጣጠር ይረዳሉ። የእነዚህ ውህድ ከሆኑት ውስጥ ለምሳሌ አቮካዶን ሙሉ በሙሉ የስንዴ ከሆነ ዳቦ ጋር መመገብ ነው። ሌላው ለውዝ ወይም ኦቾሎኒን ከፍራፍሬዎች ጋር መመገብ ነው። በተለይ ለውዝን ከሙዝ ጋር በመደባለቅ መጠቀም ከፍተኛ ለውጥን ያመጣል። እነዚህ አሁን የጠቀስናቸውን ውህዶች በመደባለቅ መጠቀም የጥጋብ ስሜትን የሚጨምሩ ሲሆን፣ ሰውነታችን ተጨማሪ አላስፈላጊ የሆነ ካሎሪን ከሌሎች ምግቦች እንዳያገኝ በማድረግ ሰውነታችን ከዚህ በፊት ውስጡ ያለውን ካሎሪ እንዲጠቀም ምክንያት ይሆናሉ። በዚህም ምክንያት ቦርጭን እንዲሁም አላስፈላጊ ውፍረት መቀነስ ያስችላል። ሁለተኛው የውህድ አይነት ካርቦሃይድሬትን ከፕሮቲንና ፋይበር ጋር በመደባለቅ መመገብ ነው። ሰውነታችን እነዚህ ውህዶችን ቀስ ብሎ የሚፈጫቸው የምግብ አይነቶች ስለሆኑ የኃይል መጠንን የተረጋጋ እንዲሆን ያደርጋሉ። ከዚህ በተጨማሪ የጥጋብ ስሜትን የሚፈጥሩ ሲሆን፣ የደም ስኳር መጠንንም በከፍተኛው ሁኔታ እንዳይጨምር ይከላከላሉ። እነዚህ ውህዶች ለሰውነታችን ዘላቂ ኃይልን በመስጠት ድካምን ይቀንሳሉ። እንዲሁም የጥጋብ ስሜትን በመፍጠር አላስፈላጊ የምግብ ፍላጎትን ይከላከላሉ። ከእነዚህ ውህዶች ውስጥ መካከል ለምሳሌ አጃ ወይም ኦትስ ከወተት እንዲሁም ከሎዝ ጋር በመደባለቅ መመገብ ነው። ሌላው ጣፋጭ ድንች ወይም ስኳር ድንችን ከዶሮ ስጋ ጋር መመገብ ነው። ማስተዋል የሚያስፈልገው እነዚያውን የጠቀስናቸውን ምግቦችን ብቻ ተመግቦ መዋል እንጂ ሌሎች ምግቦችን ተመግቦ እነዚህን መጨመር ማለት አይደለም። እነዚህ የምግብ አይነቶች በቂ የሆነ የጥጋብ ስሜትን ስለሚፈጥሩልን ሌሎች ምግቦችን ባለመብላት ቦርጭን እንዲሁም ውፍረትን መቀነስ ያስችላሉ። ሶስተኛው ቦርጭና ውፍረትን የሚያጠፉት ውህዶች በፈሳሽ መልክ የምንጠቀማቸው የውህድ አይነቶች ናቸው። ከእነዚህም ውስጥ የመጀመሪያ ውህድ ሩዝ፣ ሎሚ እና ውሃን በመደባለቅ የሚፈጠር ውህድ ነው። በመጀመሪያ የሩብ ግማሽ ሩዝ ወይም በመጠን አነስ ያለ ሩዝ እና ሎሚ እናዘጋጃለን። ከዛም በመቀጠል ሶስት ብርጭቆ ውሃ እናፈላለን። ከዛ ያፈላነውን ውሃ እናውርደውና እና በቅድሚያ ያዘጋጀነውን ሩዝ የሞቀ ውሃ ውስጥ ጨምረን ለአስር ደቂቃ እናማሰለዋለን። ከዛ ለአስር ደቂቃ ካማሰልነው በኋላ ሩዝን እናጠልለዋለን። አሁን የሚያስፈልገን የሩዝ ውሃ ስለሆነ ሩዙን እንተዋለን። ከዛ የሩዙን ውሃ ወደ ብርጭቆ ገለብጧለን። በመቀጠልም የሩዙ ውሃ ውስጥ አንድ ከግማሽ የሎሚ ጭማቂ እንጨምርና እናማስሏለን። ከዛ ለብ ያለ ደረጃ ሲደርስ መጠጣት እንችላለን። ይህንን ተግባር በቀን ለሁለት ጊዜ በሳምንት ደግሞ ለአራት ቀን መጠቀም ቦርጭን እንዲሁም ውፍረትን በቀላሉ እንዲጠፉ ያደርጋል። ሁለተኛው የውህድ አይነት ደግሞ ዝንጅብል፣ ሎሚ፣ ቅርንፉድ እንዲሁም ማር እና ውሃን በመደባለቅ የሚፈጠር ውህድ ነው። በመጀመሪያ አንድ ጆግ ውሃ እንጠዳለን። በመቀጠልም ሶስት ፍሬ ዝንጅብል እንልጥና በስላይስ መልክ እንከትፈዋለን። በመቀጠልም ሁለት ሎሚ እናዘጋጃለን። ከዛ ሎሚውንም በተመሳሳይ በስላይስ መልክ እንከትፈዋለን። ከዚህ በመቀጠል የከተፍናቸውን ሎሚና ዝንጅብል እየተንተከተከ ወደሚገኘው ውሃ ውስጥ እንጨምራቸዋለን። ከዛ ድስቱን በመክደን በደንብ እንዲንተከተክ እናደርገዋለን። ለአስር ደቂቃ ካንተከተክነው በኋላ ያዘጋጀነውን ቁሩንፉድ ውሃ ውስጥ እንጨምሯለን። ከዛ ድስቱን በመክደን ለ15 ደቂቃ ያክል እንዲንተከተክ ካደረግን በኋላ እናወርዷለን። ከዛ ያወረድነውን ውህድ በማጥለያ በማድረግ ፈሳሹን ወደ ብርጭቆ እንገለብጧለን። ከዛም ወደ ብርጭቆ የገለበጥነው ውሃ ውስጥ አንድ የሾርባ ማንኪያ ማር በማድረግ እስኪዋ ድረስ በደንብ ማማሰል ይኖርብናል። ከዛ ውሃው ትንሽ ቀዝቀዝ ወይም ለብ ያለ ሲሆን መጠጣት እንችላለን። ይህንን ተግባር በቀን ለሁለት ጊዜ ጠዋትና ማታ፣ በሳምንት ደግሞ ለሶስት ቀን በመጠቀም ቦርጭና ውፍረትን ማስወገድ ይቻላል። ማስተዋል የሚያስፈልገው ይህንን ተግባር በየጊዜው የሚደረግ ከሆነ በሚፈለግበት ደረጃ ለውጥ ማምጣት ይቻላል። ይህን ውህድ ትንሽ አስቸጋሪ የሚያደርገው ጨጓራ ያለባቸው ሰዎች፣ የሎሚው እና የዝንጅብሉ የአሲድነት ባህሪ የጨጓራ አሲድ እንዲበዛ ምክንያት ሊሆኑ ስለሚችሉ ጨጓራ ያለባቸው ሰዎች ይህን ውህድ ባይጠቀሙት፣ እንዲሁም የሚጠቀሙትም ከሆነ በጥንቃቄ መሆን አለበት። ሶስተኛው ቦርጭና ውፍረትን የሚያጠፋው የፈሳሽ ውህድ እንደ ቅድሙ ሁሉ ዝንጅብል፣ ሎሚ፣ ቡና ውሃን መደባለቅ ነው። በመጀመሪያ እንደ ቅድሙ አንድ ጆግ ውሃ እንጥዳለን። እንዲሁም ሶስት ፍሬ ዝንጅብል ልጠን በስላይስ መልክ እንከትፈዋለን። እንዲሁም ያዘጋጀኑን ሁለት ሎሚውንም ልጠን በስላይስ መልክ እንከትፈዋለን። ከዛ ሁለቱንም የጣድነ ውሃ ውስጥ እንጨምራቸዋለን። በመቀጠልም ድስቱን በመክደን ለአስር ደቂቃ ያክል እንዲንተከተክ እናደርገዋለን። ከአስር ደቂቃ በኋላ ውሃውን እናወርደዋለን። ትንሽ ቀዝቀዝ ካለ በኋላ ማጥለያ በመጠቀም ውሃውን እናጠለዋለን። ከዚህም በመቀጠል ያጠለልነው ውሃ ላይ አንድ የሾርባ ማንኪያ ቡና ጨምር እና በደንብ እስኪዋድና እናማስለዋለን። በደንብ ከተዋደልን በኋላ የፈላው ውሃ ለብ ያለ ደረጃ እስኪደርስ ልንጠብቀን መጠጣት እንችላለን። የተዋሃደው ውህድም ሲቀዘቅዝ ሞቅ እያደረጉ መጠቀም አስፈላጊ ነው። ይህንን ተግባር በቀን ጠዋትና ማታ፣ በሳምንት ደግሞ ለአራት ቀን መጠቀም ጥሩና የሚፈለገውን ለውጥ እንዲመጣ ያደርጋል። ከዚህ በመቀጠል ሌሎች በቀላሉ ልናገኛቸው ምንችላቸው ቦርጭንና ውፍረትን ሊያጠፉ ከሚችሉት ውህዶች ውስጥ ለምሳሌ አረንጓዴ ሻይ ከሎሚ ጋር በመደባለቅ መጠጣት፣ ሌላው ቆምጣጤን ከውሃ ጋር በመደባለቅ መጠጣት። እንደነዚህ አይነት ውህዶች የሰውነት ሜታቦሊዝም ፍጥነት ስለሚያሳድጉ የምግብ ፍላጎትን ለመቆጣጠር እና ቦርጭን እንዲሁም አላስፈላጊው ውፍረትን ለመቀነስ ይረዳሉ። ለቦርጭ እድገት ከፍተኛ አስተዋጽኦ የሚያደርጉት ጎጂ ልማዶችን ስንመለከት የመጀመሪያው ጎጂ ልማድ ምግብን አብዝቶ መመገብ ነው። ብዙውን ጊዜ የቦርጭና የውፍረት መጨመር አብዝቶ ከመመገብ ጋር ይያያዛሉ። አብዝቶ መመገብ ሰውነታችን ብዙ ካሎሪ እንዲያገኝ ስለሚያደርገው ለውፍረት ያጋልጣል። ይህንን ሁኔታ ለመቀነስ ከፈለጉ ከምግብ በፊት አንድ ወይም ሁለት ብርጭቆ ውሃ መጠጣት ጥሩ ነው። ከምግብ በፊት ውሃ መጠጣት ከመጠን በላይ ምግብ እንዳንመገብ ይከላከልልናል። ከዚህ በተጨማሪ ሁለተኛው ጎጂ ልማድ ጣፋጭና ስኳር የበዛባቸውን ምግቦች መመገብ ነው። ሦስተኛው ጎጂ ልማድ ማታ ማታ እንቅልፍ ከመተኛት በፊት ከመጠን ያለፈ ምግብን ተመግቦ መተኛት ነው። አራተኛው ጎጂ ልማድ በቂ ውሃ ለመጠጣት ነው። የመጨረሻው ጎጂ ልማድ አልኮል ወይም ቢራና የቢራ ዘሮችን መጠጣት ነው። ስለዚህ እነዚህ ጎጂ ልማዶች ለቦርጭ እድገት እና ለአላስፈላጊ የሰውነት ውፍረት ከፍተኛ አስተዋጽኦ የሚያደርጉ ጎጂ ልማዶች ናቸው። ስለዚህ እነዚህን ጎጂ ልማዶች በመተው ውፍረትን እንዲሁም ጤናን መጠበቅ ያስፈልጋል። ይህ ቪዲዮ እጅጉን እንደጠቀሙት እርግጠኛ ነኝ። ይህንን ቪዲዮ ላይክ በማድረግ ያበረታቱን። እርሶም ከቦርጭና ውፍረት ጋር ያሉትን ሀሳብ በኮመንት መስጫ ውስጥ ያጋሩን። ይህ ቪዲዮ ይመለከተዋል ብሎ ለሚያስቡት ሰው ሼር በማድረግ እርሶም አንዱ የመፍትሄው አካል ይሁኑ። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ ጠቃሚና ጤና ነክ ቪዲዮዎችን ስንለቅ ስንለቅ ወዲያውኑ እንዲደርሱ የደወል ምልክቷን ይጫኑ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ።